ሰላም አለይኩም ረህመቱላሂ ወበረካቱሁ። ድና የተከበራችሁ የት ቤተሰቦቻችን ነው የተሰዎቻችሁ። እንዴት ናችሁ? ደና ናችሁ? እኛ አልሐምዱሊላህ። እና ያው እንግዲህ የቁርስ ሰዓት የቁርስ ሰዓት ማለት ነው። ምን ምን ያስፈልጋል? የመዳም ቅመሞች እንግዲህ ከመዳም ቤት ብቻ ይመስልና አንዳንድ ጊዜ ማለት ነው እንደዚህ ሳንድዊች ምናምን ሰርተን መውላት እና የምታዩት ምታዩት ማለት ነው እንቁላል ነው እንቁላላችን ደረሰች ማለት ነው። እኔ በነገራችን ላይ እዛም ሁኜ ሩዝ ያስጠላኝ ነበረ ወላሂ። ላይ ቅር ይበለኝ እንጂ መመገቢያው እንደዚህ ነበረ ማለት ነው። ያው እንግዲህ አረቦች ታውቃላችሁ፣ እንደዚህ ነው በአብዛኛው ቁርስ እንትን የሚሉት እና ያንን እኔ በጣም ወደው ነበረ። እሱ ነበር እንጂ ዳ ሩዝ ጋር ብዙም አልነበርኩም። እና ያው እንግዲህ ቀልጣፍ እና ቀለል ያለች ለቤተሰብ የምትመች ቁርስ ማለት ነው። ይችን ከልጆቻችሁ ጋር ድብን አድርጋችሁ በልታችሁ ወደ ስራ እንግዲህ። እዚህ ደግሞ ዛሬ ማዘር መታለች ማለት ነው። ማዘር መታ ወሬ ስንጀምር ማለት ነው የሆድ ሆዳችንን እያወራን እያለ አጋጣሚ ሰዎች መጡብን ማለት ነው። እና እዛ ሀገራችን ላይ ደግሞ ታቀላችሁ በቃ ሲመጡ ማለት ነው። ሲያውን ምንድነ ምን እየሰሩ ነው ምናምን የሆነ አልባልታ የሆነ ነገር ስላለ እኛ እኔና ማሚ ስንሰራ በራችን ቆልፍ አርገን ነው ቤታችን ውስጥ ማለት ነው። ወደ ውጭም ተሄድን ደግሞ ውጭ ሄድን ያው ነው ምንጅ የምንቀርጸው እንደዚህ ሲያው ማለት ነው። የሆነ በቃ የማይሉት የሚሉት አያጡም ማለት ነው እና አሁን ውጭ ላይ ነበር እኔ አጋጣሚ ልብስ እያጠብኩኝ ነበር ማለት ነው። ማሜ በመካከል ጠልፎኝ ነው የሚገርማችሁ ነገር እኔ ማሜ ሲቀርጸኝ አለቅ እያጠብኩኝ ነበረ ማለት ነው። ይሄ የፍራሽ ልብሶችን እያጣጠብኩኝ እያሰጠኝ ነበር እና ማሜ ለካ እየቀረጸኝ ነው እኔ አላቅም ማለት ነው። እና ያው ሰሉሻ ደግሞ በጎድን ትረብሻለች። ያው እንደምታዩት ማለት ነው እያጣጥፍኩኝ ነው። አላህ እንግዲህ አመቱ ያድርሰን። እንግዲህ አረፋ እየደረሰ ነው ማለት ነው እና ዝግጁ ሆኖ መጠበቁ ኸይር ነው እላችኋለሁ። እንግዲህ ጓደኞቻችን እንዴ ለማሚ አባቢ እንደምታዩት በቃ ያተራመሳለ ያተራመሳለ ያተራመሳለ ያተራመሳለ በጎድን ማለት ነው እና ሀገራችን እኔ ደግሞ ያለሁት መስመር ዳር እና ሀገራችን እንደምታቁት በጣም አዋራ ነው والله በሶስት ቀን በአራት ቀን ብታጥቡት ራሱ እንዴስ ቆሻሻ ይወጣዋል ማለት ነው አሁን ደዛ ልጅ ግን ሶስት አራት ጊዜ አጠረዋለሁ ማለት ነው አልহামዱሊላህ ግን ደስ የሚለው ነገር ውሃ በየቀያችን አለ ደስ የሚለው እሱ ነው ማለት ነው እና ያ እንግዲህ ላውንደሪ እስከምናዘጋጅ ድረስ ደናውላች ያለ እዚህ ደግሞ አልጫ ልንሰራ ማለት ነው። እኔ ልብስ ሳጥም ሳልማን ይሄ ማኑ ማሜ ጥቅል ጎመን እንዴት አድርጎ እንደከተፋት ማለት ነው ተመልከቱ። ማሜ ጎበዝ ነው። ይሄንን አልጫ ለሰራ ነው እኔ ስከታተፈልኝ አዘጋጀልኝ። በነገራችን ላይ ስራን ብትሉት ይሰራል። ትንሽ ዘይት ያበዛል ማሜ ማለት ነው። እና እኔ እሱ ሲሰራ እኔ ማነው እስከ እኔ እስከ ማጣጥ እስከ መጨረስ እሱ ከታተፈልኝ ምናደለኝ አይዘጋጀም ማለት ነው። ጎበዝ ነው። እኔ ከዛ ይህን ጨራርሽ ወደ ኪችን ገባሁኝ፣ ሰረራሁኝ ማለት ነው። አሁን ምሳ ደረሰ፣ ምሳ ደረሰ፣ ሰልሻ የረበሽሽና አለችው ማለት ነው። እዛ እና እንግዲህ የዛሬቱ ምሳችን ሽሮ ባልጫ ናት ማለት ነው። እና ሽሯችንን ቀንጥሰን ቀሪዋችንን ጠጥተን ወደ ስራችን እንሄዳለን ማለት ነው። እኔም ባልትና አዘጋጃለሁ። የማሜም አባት ወደ ቢሮው ይሄዳል፣ ማሜም ደግሞ ወደ ሱቁ ይሄዳል። እና ሁላችንም እንግዲህ ወደ በየስራችን እንሳተፋለን ማለት ነው። ምሳችንን ከበላለን በኋላ ያው እንደምታዩት ምሳ ማነው ፍራሽ ምናምን ነገር አነሳስቻለሁ እያጸዳሁ ነው ማለት ነው። አሁን አረፋ እየደረሰ ሶስት ቀን አራት ቀን በኋላ አረፋ ስለሆነ ቤታችንን ማጸዳዳት፣ ልብሳችንን ማጸዳዳት አለብን ማለት ነው። እና እያጸዳዳን ውላችኋለሁ። ኑ እንብላ ማለት ነው። ምሳ ደርሰዋል ብላ ቀሪብም እንግዲህ አሁን እንደነገርኳቸው ነው። እኔ ቤት ቀሪብ አይጠፋም፣ ሁላችንም እንወዳለን ቀሪብ በጣም ነው የምንወደው። ና እና አሁን እንግዲህ ደግሞ ልጄን እ ማሜ እየቀነደብን ነው እንደምታዩት ማለት ነው ወና የጠጣን ማለት ነው እየተመራረቅን ነበርና ሰላም ብዬ ስንባወል ማሚ ይሄው ጫወትብናል ማለት ነው። አሁን እኔ ቡና ሰዓታችን ነው እንግዲህ አብዛኞቻችሁ እንግዲህ እና አብዛኞቻችን እንግዲህ ቡና አፍልተን ዝም ብለን ቅድት ነው እናደርገው። አንዳንዶቻችን ደግሞ እንደ ሀገራችን ዱዓ ተደራርገን ምናምን ነው የምንቀዳው ማለት ነው። እና ዱዓ ኸይር ነው ምን ችግር አለው? ኧረ አሜን አሜን ልንል ደግሞ ዱዓ አድርገን እንዴ ምናምን የሚሉም አሉ። ዱዓ ሐራም አይደለም። እና ዱዓ ተደራርጎ መኖሩ ኸይር ነው ለማንኛውም ነገር ማለት ነው። እንግዲህ ማሜ ቡና አይጠጣም፣ አንዳንድ ስኒ ግን በግድ እያጠጣሁት ነው። ትነቃቃለህ ጠጣ እያልኩ አንዳንድ ስኒ ጋብዘዋለን